በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሳ እሙታን በአቢይ ኃይለ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን ወገኖቻችን በሙሉ የቅዱስ ሲኖዶስ ምልዓተ ጉባኤ ያሳለፋቸውን ውሳኔ ከዚህ በመቀጠል አቀርባለሁ። እግዚአብሔር ከሁላችን ጋር ይሆን። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የኮሪደር ልማት ዓብይ ኮሚቴ ተዘጋጅቶ የቀረበው የአፈጻጸም ሪፖርት ለቅዱስ ሲኖዶስ ምልዓተ ጉባኤ በንባብ ተሰምቶ ምልዓተ ጉባኤው በቀረበው የአፈጻጸም ሪፖርት ላይ በስፋት ተነጋግሮ ውሳኔ አሳልፏል። በጉባኤው የተነሱ አብይ ጉዳዮች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሀገራችን የኢትዮጵያ ፎቅ መገንባት ብርቅ በሆነበት ዘመን እንደ መንትዮቹ ሕንፃ የመሰሉ ግዙፍ ሕንፃዎችን በመገንባት ለሀገሪቱ ይበልጥም ለመዲናችን ለአዲስ አበባ ከፍተኛ የእድገትና የስልጣኔ ፈርቀዳጅ በመሆን ያበረከተችውን አስተዋጽኦ በታሪክ ምዕራፍ ውስጥ ጉልህ መሆኑ በጉባኤው ተነስቷል። አሁንም መንግስት በጀመረው የኮሪደር ልማትና የከተማ ማደስ መርሐ ግብር ላይ ግንባር ቀደም በመሆን የተያዘ በጀት በሌለበት ሁኔታ ከሌሎች ስራዎች ቅድሚያ በመስጠት ያሉትን ህንፃዎች በማደስ ቤተ ክርስቲያን የአርያነትን ሚና ኃላፊነቷን መወጣቷን፣ በሌላ በኩል ደግሞ ጉባኤው ትልቅ ምስጋና የቻረበት የአዲስ አበባ ከተማ አስተዳደር ተበታትኖ የነበረውን የቤተ ክርስቲያኒቱን ይዞታ ለትልቅ ግንባታ በሚያመች ሁኔታ አሰባስቦ በመስጠት በፈረሱ ቤቶች ካሳ በመስጠት የቤተ ክርስቲያንን ቤት ተከራይተው የነበሩ ዜጎች እንደ ማንኛውም የልማት ተነሺ መኖሪያ ቤት በመስጠት በፈረሰው በጸራ ሚሊክ ህንፃ ምክንያት በቦታው በመንግስት በጀት የፈረሰውን ህንፃ አስመስሎ ቢ ፕላስ ጂ ፕላስ ፎር ቴራስ መልሶ በመገንባት ላሳየው በጎነት ያለው ምላሽ ቅዱስ ሲኖዶስ ከፍተኛ ምስጋና አቅርቧል። በመሆኑም በዚህ በኮሪደር ልማት የተገኘውን በጎ አጋጣሚ ሙሉ በሙሉ ተጠቃሚ ለመሆን የቅዱስ ሲኖዶስ ምልዓተ ጉባኤ ሦስት ነጥቦችን በውሳኔ አሳልፏል። አንደኛ እስካሁን በተረከብናቸውና ወደፊትም በምንረከባቸው ቦታዎች ላይ ደረጃውን የጠበቀ ከተማው አሁን ያለበትን የእድገት ደረጃ የሚመጥን ግንባታ በአፋጣኝ መገንባት አማራጭ የሌለው ታሪካዊ ኃላፊነት በመሆኑ ቤተ ክርስቲያን ባላት ሀብትና አቅም ቀደም ብሎ በጥቅምቱ ምልዓተ ጉባኤ በተወሰነው መሰረት ተግባራዊ በማድረግ ግንባታው የቤተ ክርስቲያንን ዋና ዋና መደበኛ ተግባር ሆኖ ሳይዘነጋ እንዲቀጥል፣ በሁለተኛም ደረጃ ቅድስት ቤተ ክርስቲያን አሁን በኮሪደር ልማት ምክንያት የተረከበችውን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ርስት የከተማውን የእድገት ደረጃ የሚመጥን በሚመጥን መልኩ ለግንባታው በቤቶችና ሕንፃዎች አስተዳደርና ልማት ድርጅት እንዲሁም ደግሞ በኮሪደር ልማት አብይ ኮሚቴ ብቻ ለማከናወን አደገ አደጋ በመሆኑ ከጠቅላይ ቤተ ክህነቱ በቀረበው ማሳሰቢያ መሰረት የኮንስትራክሽን ዘርፍ ባለሙያዎች በጥንቃቄ ተመርጠው ማለት ነው ይሄንን የኮሪደር ልማቱን እንዲያስፈጽሙ ይሄን ደግሞ የሚያስፈጽሙበት ደንብ ተዘጋጅቶ በቋሚ ሲኖዶስ ቀርቦ በተግባር ላይ እንዲውል የቅዱስ ሲኖዶስ ውሳኔ ያሳልፈዋል። ከዚህ ጋር ፕሮጀክቱ እስካሁን ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ክትትል ሲደረግባቸው የቆየ ቢሆንም፣ ለወደፊቱ ግን የጠቅላይ ቤተ ክህነት ክትትል እንዳለ ሆኖ በቋሚ ሲኖዶስ ጭምር ብርቱ ክትል እየተደረገ የህንፃ ግንባታዎቹ ተጠናክረው እንዲቀጥሉ ቅዱስ ሲኖዶስ በጥብቅ ውሳኔ ያሳለፈባቸው ጉዳዮች ናቸው ማለት ነው። በመቀጠልም የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ እንደሚታወቀው፣ በጥቅምቱ የቅዱስ ሲኖዶስ ምልዓተ ጉባኤ የሚሰጠው ሰርተፍኬት በዲግሪ እንዲሆን የተወሰነ ቢሆንም ነገር ግን የዚህ አፈጻጸሙን ሂደት በትውፊታዊ ይዘቱን በጠበቀ መልኩ በሴሚናሪም ሆነ በአብነት ትርጓሜ መጻሕፍት የሚሰጠው ሰርተፍኬት በዲግሪ እንዲሆን የትምህርት አሰጣጡ በባለሙያዎች የቀረበው ጥናት በጉባኤው ከፍተኛ አድናቆት ከማግኘቱም በላይ በሚቀጥለው የትምህርት ዓመት ቅበላ ከሚቀጥለው ከጥቅምት ጀምሮ 2018 ጀምሮ የቅዱስ ጳውሎስ መንፈሳዊ ኮሌጅ በዲግሪ መርሐ ግብር ተቀብሎ ተማሪዎቹን እንዲያስተምር የቅዱስ ሲኖዶስ በዛሬው ዕለት ውሳኔ ያሳለፈበት ዕለት ነው። አምላካችን ቅዱስ እግዚአብሔር ጉባኤያችንን በሰላም ያስፈጽመን። ወስብሐት ለእግዚአብሔር።